አሰላሙ አለይኩም ወራህመቱላሂ ወበረካቱህ ወድና የተከበራቸው ሌልዛቦች እንዴት ናቸው? ሰላም ናቸው? ሰላማቸው ይብያልናቸው በለምዳርቻ እያልኩ በሌላ ቪዲዮ ዛሬ መጥቻለሁ። ዛሬ የመጣሁት ሀንዬ ጉዳይ ነው። ሀንዬ ለሀንዬ ላለው ሀንዬና ሀሴት ወይዘሮት ዛ ሁሌም እሷ የሀኒ ነገር ያሳስባል ግን የዶክተሩ ደግሞ ይህንን ውጤቱን ከተቀየረ በጣም ሀኒዬ በጣም በጣም የማትወጥበት ችግር ውስጥ ገባች ማለት ነው። በጣም አሳሳቢ ትሆናለች። ይትዬ ሁሌም እንደ ልጅነት የሚትመስል ለምንድን ነው ሁሌም እናገራለው ላለው አፌን እየ እየያዘኛለው ለምንድን ነው እያለች ትገኛለች ማለት ነው። አይቺ ሀሴት እርግቤ ማለት ነው። ሀሴት መስፍን ለማለት የማትፈርዳው ድንጋይ የለም፣ የማታደርገው ነገር የለም ማለት ነው። ምክንያቱ ልጇን የሀሰት ሀሰተኛ ያልሆነ ነገር ለማድረግ ማለት ነው።

ቀላል አይደለም። እኔና እሱ ነው እኔታ እንዳሳደገኝ ስንት መከራ በልቶ ለዚህ ያበቃል እኔና ፈጣሪ ብቻ ነው የምናውቀው ትላለች። ስለዚህ ይሞትብኛል፣ ይገነግጣል፣ ቤተሰብን ካገኘች ትተኝ ትሄዳለች እያላ እኔ ምንም ሊሰማ አልፈልግም፣ እሱ ምንም ሊያውቅ አልፈልግም ትላለች። አንዬ ማለት ነው። አንዬ ማለት ጎበዝ፣ ታታሪ፣ ጠንካራ፣ ጀግና ወጣት ናት። ደፋ ቀና ብላ አባቷን የምታሳክም ማለት ነው። አያችሁ ሴት ልጅ ሁሌም ለአባቷ ጠበቃ ናት የሚባለው ሁኔት ነው። በዚህ ድራማ ነው በተግባርም ያየሁት ያው ብዙ ጊዜው እንኳን ድራማም ሳይሆን በገዝም እናያለን ግን ያመኑ ደሞ በዚህ ጊዜ ደሞ በዚህ ድራማው ደግሞ በተሻለ ሁኔታ ጠንካራ ጎበዝ ሆነ የሰው ቤት ተቀጥራ እና አባቷ የሰው ቤት ተቀጥራ አባቷን እያሳከመች ትገኛለች ማለት ነው። ይሄን ሁሉ ብር በሰዋ አቅም ሳይሆን ያው ግማሹ ብር ወይዘ ሁላት ነው የከፈሉት

አንዳንድ ሰዎች ያው ይህ ልጅ ይፈጠራል ብለው አያደርጉም። አላህ ሱብሐነሁ ወተዓላ ደግሞ ሲሆን ይፈጥረዋል። ግን ያ ሆኖ ነፍሰ ጥር ሆና ምን ደግማ ለፍታናት በዚህ ደርሰ ደግሞ ምንም ሆነ ከተወለደ በኋላ ማሳደግ ስታዋት በቃ በሀገራችን ያ ብዙ የሚያሳፍር ነገር ስላለም መሰለኝ ብዙ ጊዜ ልጅ በተጣለበት ይገኛል ማለት ነው። ልጅ ማለት በጣም እዚህ ዓለም እየኖር እንደ ልጅ ውድ ነገር የለም። ልጅ ልጅ እና ለአባት ውድ ነው፣ የእውነት ውድ ነው። እንደዚህም መሳውነት ይከፍላል፣ ዋጋ ይከፍላል ልጅ ማለት ነው። ግን የሰው ልጅ የሰው ልጅ ምንም ብታሳድጉ ምንም ብታደርጉ ያው ቦታውን መንገር አይቀርም ወደ ቦታው መሄዱ አይቀርም ማለት ነው። ግን እናንታችሁ ማታችሁ፣ ሰደባችሁ፣ አወራችሁ በቅ ልጅ ልጅ ነው፣ እናት እናት ናት፣ መቼ ማትቀየረም። ልጅም ልጅ ነው፣ መቼ አይቀየርም። ግን እንደዚህ ነው ዋጋ የሚካፍለው ለማለት ነው። አንዬ ለአባቷ የሚ የምትከፍለው በሳውት ጥግ ድረስ ነው ማለት ነው። ጥግ በቃ ጥግ ድረስ እየከፈለች ነው። ራሷን አሳልፋ የሰው ቤት ደፋ ቀና ብላ እየሰራች የምትበላት ምግብ ራሱ ግማሹን እያካፈለች

ውሸት መቼም ቢትሆን የሚያው ትልቅ ናት፣ ግን እውነት ስትመጣ መቼ ቢሆን እውነት ነው። እውነተኛ ናት የሚታሸንፈው ማለት ነው። እውነት ሁሌም ታሸንፋለች። ነት ሁሌም ጠንካራ ናት ማለት ነው። ገመዷ የእውነተኛ ገመድ ሁሌም ጠንካራ ናት፣ ምክንያቱም ምንም ምን ቢያደርግ ማንም ምን ቢሰራ ምንም አይችልም ማለት ነው። መቼም እውነተኛ ነገር እውነት እውነት ስለሆነች ማለት ነው። እና ላችኋለሁ ውድ ቤተሰቦቼ በዚህ ሰሞን የምናየው ነገር ብቻ እ እያሉ እነደመቆች ራሱ በጣም የሚያስጠላ ነው። ግን እሱን ያው የመዳም ቅመሞች ብቻ ስራቸውን እንዳይለቁ እንጂ እነሱ ድራማ ድራማ ነው እየሰሩ ያሉት ማለት ነው። እውነተኛ ሳይሆን ድራማ ማለት ነው። እና ብዙዎቹ ደግሞ እየተለወጡ ነው፣ እየሰሩ ነው፣ ይስሩ። የስራ እድል እየፈጠሩ ነው፣ ይፍጠሩ ማለት ነው። ይፍጠሩ፣ ይስራ፣ ይፍጠሩ፣ ይስራ፣ ይስሩ። ሌሎቹ ደግሞ በእነሱ ብዙዎች የመዳም ቀመሞች እየፈምሱ ነው ማለት ነው። ይፈምሱ፣ ምን ችግር የለም። ይጨምርላቸው ነው የምንላችሁ። መቼም በመዳም ኩሽና ወጥተው የራሳቸው ህይወት እንድኖሩ ይፈውሱ ይላሉ። እኔንም ደሞ ሙራህማን ሼር ላኪ ያረጋችሁ ቤተሰብ መሆን አበረታቱን። አሳብ አስተያየታችሁ ደግሞ በኮሜንት እያሳወቃችሁ አብራችሁን ቆዩ። ሁሌም ደሞ አብሮነታችሁ እንዳይለይ ማለት ነው። እንደዚህ አሳብ አስተያየት የሚመስለው ነው። እንደዚህ ቆንጆ ቆንጆ ቪዲዮቹን ይዘን ከች ከች ከች ከች እንላለን። መናፈሻችንም በጣም ደስ ደስ የሚል መናፈሻ አለን። እናንታችሁ ብቻ እያያችሁ ፈታ ዘና በሉ ማለት ነው። እሺ፣ እንደዚህ መናፈሻ በቃ አእምሮ ያሳድሳል። በቃ ምን ልበላችሁ ብዙ ነገር አእምሮ ነፃነት ያገኛል ማለት እንደዚህ። እኔ በነገራችን ላይ አረንጓዴ ይወዳሉ ማለት ነው አረንጓዴ እንደዚህ አረንጓዴ የሚሆኑበትን ግርሲን የሚሆኑበትን ከላር በጣም ወንድ ወንድ ግርሲን የሆነው ቦታ አረንጓዴ የሚያው ማንም ያይጠላ። በነገራችን በሀገራችን የዚ ሀገር እንኳን ይሄ ውሃ ተደፍቶ ስንት ነገር ተለፍቶ ተደክሞ ነው እንደዚ እንደዚህ የሚያደርጉት። ግን በሀገራችን ለሚንም ምንም በቃ እዚህና እንደዚህ የሚያምር ሳሮች የሚያምር በቃ አረንጓዴ በጣም ደስ የሚለው አእምሮን የሚያጣ አዝናኑበት አለ ማለት ነው። ያ ምንድነው ተፈጥሮ ማለት ነው። ያን ተፈጥሮ አይደለም፣ ይህ ተፈጥሮ አይደለም እጅ ስራ ነው እንጂ ውሃ ተጠጥቶ ሁሉን ነገር ተደርጎ ነው እንጂ። ይሄ እጅ ስራ ነው እላችኋለሁ ቤተሰብ። በቃ እንደዚህ አረንጓዴውን ግሪስቱን እያያችሁ ፈታዘና እያላችሁ ሻይር ላይክ እያረጋችሁ ቤተሰብ በመሆን ሁሌም ደግሞ የምንለቃው ቪዲዮ እንዲደርሳችሁ ማድረጋችሁን አድርሱ እላለሁ ቤተሰብ። ምክንያቱም እናንታችሁ ከጎን የሆኑ አበረታቱ ነው። ከዚህ በኋላ ዋናው ይመጣል እላለሁ ውድ ቤተሰቦችን። ስለዚህ ሼር ላይክ እያረጋችሁ ቤተሰቡ ነው። ቤተሰቦቼን ደግሞ እጅግ አድርጌ ነው የማመሰግናችሁ ስለምታደርጉልኝ ትብብር ሁሉ ከልብ አመሰግናለሁ እላለሁ። ቤተሰቦቼ ሰላማችሁን ደሞ ያብዛልን። ሼር ላይክ እያረጋችሁ ሁሉም ቤተሰቡ ነው እላለሁ። ድል ሐና ሐና አሁን ታሸንፋለች እላለሁ ሁሌም የእሷ እንድታሸንፍ ያው ብዙ ደግሞ ብዙ ልጆች ደግሞ ያው ብዙ ኮሜንት የሚበዛው ኮሜንት ያው ሀና እንድትድላህነ ብዙዎቹ ደግሞ የእሷን ሁኔቷ የእሷ ታታርነቷ የበቀ ማር ኮናን ማለት ነው። በጣም ቆንጆ አሪፍ ልጅ ናት፣ ጎበዝ ጠንካራዋ ደግሞ ታታሪ ናት ማለት ነው ታታሪ ጎበዝ ጀግና ናት ላሹ ለቤተሰብ ከዚ ለጣውን ሼር እና ላይክ እያረጋችሁ ሁሉም የሚለቀው ቪዲዮ እንዲደርሳችሁ ማድረጋችሁ ናት አበረታቱን ቤተሰብ የሆነት ፕሊስ ፕሊስ ፕሊስ ፕሊስ ፕሊስ አበረታቱ ፕሊስ እና አበረታቱም የላለው ውድ ቤተሰቦች ቤተሰቦቼ፣ ሰላማችሁን ያብዛልኝ፣ ፍቅር፣ ደስታ፣ አንድነትን ለእናት አገራችንን ኢትዮጵያ እያልኩ በዚህ ይቋጨለው። እናንታችሁ ሼር ላይ እያደረጋችሁ ሁሌም የምለቀው ቪዲዮ ማድረሳችሁን እንዳትረሱ እዳለው የመዳም ቀመሞቼ፣ ሰላማችሁ ይብዛልኝ። በሌላ ቪዲዮ ደግሞ እንገናኛለን። ላይክ ሼር እያረጋችሁ ምን ቤተሰቡ ነው። በሌላም ደግሞ በቆንጆ ቆንጆ ቪዲዮ እንመጣለን። ይሄን ደግሞ ላይክ ሼር እያረጋችሁ ቤተሰብ በመሆናችሁ እንዳት ራስ እላለሁ። ውድ ቤተሰቦች ወዳቸዋለሁ። ሰላም፣ ፍቅር፣ አንድነት ልናት ኢትዮጵያ እያልኩ በዚህ እቋጫለሁ። እናንተ እናንታችሁ የት ላይ እያረጋችሁ ቤተሰብ መሆናችሁን አትርሱ። ይላለው ቤተሰብ ሰላማችሁን ያብዛልን። በጣም መልካም ቆይታ ነበረን ማለት ነው። ስለነበረን ቆይታ ደግሞ እጅግ እጅግ እጅግ አድርጌ ነው የማመሰግናችሁ። ጅዛኩም አላሁ ኸይረን። ሰላማችሁን ያብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በይ በይ።